ለብዙዎች ሞት፣ አካል ጉዳትና ንብረት መውደም ምክንያት ነው የትራፊክ አደጋ። በዚህ አደጋ ከስራቸውና ከትምህርት ገበታቸው የተለዩትን ብሎም ካሰቡት ቀጠሮ ያልደረሱትን ቤት ይቁጠራቸው። ሰላም አውለኝ ብለው ከቤት የወጡ አባት እናትና ታዳጊዎችም ጭምር በትራፊክ አደጋ ምክንያት በሰላም ሳይመለሱ ቀርተዋል። ባለታሪካችን ወይዘሮ ማዕዛ ኃይሌ አንዷ ናቸው። ወይዘሮ ማዕዛ መጋቢት አምስት ቀን 2017 ዓ ም ጉዳያቸውን ለመፈጸም ከመኖሪያቸው ኮየፈጭ አካባቢ አውቶቡስ ተሳፍረው ወደ ሜክሲኮ ሲያቀኑ ሰላም አውለኝ ብለው ነበር። እዚያ ሲደርሱ ግን የገጠማቸው ሌላ ነው። ከተሳፈሩበት አውቶቡስ በመውረድ ላይ ሳሉ የገጠማቸውን አደጋ እንዲህ አጋርተውናል። ከኮየ ወደ አዲስ አበባ ስመጣ መጋቢት አምስት ነው። መጨረሻ ሜክሲኮ ነበር የወረድኩት እና ሳንቲም ነበረኝ ቲኬትሯ፣ ከቲኬትሯ የቀረውን ሳንቲም ይመለሳሉ በመሀል ዘጋብኝ። ከዛ ወዳለ ስል እግሬ መሬቱን እየጠረገ ከመንገድ ውጭ እንዲህ የወተተ እኔም ህዝቡም እየጮኸ እያለ ውጭ ያለው እግሬ ዞረ። እግሬ ዞሮ ተንጠለጠለ እና ደም ነበረ ነበረው። ከዛ ስብራትም በኋላ እዚህ ስንመጣ የትራፊክ አደጋ ተጎጂዋ እህት ወይዘሮ አይናለም አደጋው እህታቸው ላይ መድረሱን ተደውሎ በተነገራቸው ጊዜ ከባድ ስሜት እንደተሰማቸው በማስታወስ በአፋጣኝ የሕክምና ድጋፍ ባያገኙ ኖሮ ህይወታቸውን ሊያጡ ይችሉ እንደነበር ያነሳሉ። ቀጥሪያት ነው የመጣሁት። እሷን ጠብቃለሁ። ቤት ስጠብቅ ይህቴ ልጅ አረንጌ፣ እኔ እሷን እጠይቃለሁ። እሷን ስጠይቅ ሌላ ስልክ ደውዬ ስጠይቀው እንዴ ምን ሆነሽ ነው የደወልሽው? አንቺም ደወሉልሽ እንዲያለኝ አለኝ። ምንድነው የሚደውሉልኝ አልኩት። ኧረ መኪና ተገኝታለች እኮ አለኝ። ከቤቴ እየሮጥኩ ጤና ጣቢያ ግማሽ መንገድ ሊል ከጨረስኩ ወዲያ ቡልጋሪያ ጤና ጣቢያ ነው የወሰዷት፣ ፖሊሶች ናቸው የወሰዷት። አብሮ አስቆመው አፋፍሰው ህዝቡ ጮሆ ፖሊስን መምሪያ በር ላይ ነበረ አገኘኋቸው። ፖሊሶቹንም እዛው የነገሩኝ የምን እነሱ ናቸው ሮ አስ ህዝቡ ሲጮህልን ሮጠን ደረስን አሉ ፖሊሶቹ። አስቆሙት፣ ከዛ አነሷት፣ እየደማች ነው ይዘዋት፣ ጨርቁስ ጤና ጣቢያ እዛው ቡልጋሪያ ቡልጋሪያ ጋር ያለው ጤና ጣቢያ ማለት ነው። እዛ ወስደው እነዛ የወለቀውን አስገብተው በካርቶን አስረው ይሄ በዚህም ተሰብሯል፣ በዚህም ተሰብሯል። እሱን አስረው ወደ ጥቁር አንበሳ ይዘዋት ፖሊሶቹ በራሱ መኪና በሸገሩ እዚህ ያመጡ ልክ እነሱ መጥተው ገና ስሬሻን ላይ እንዳደረጓት እኔ ደረስኩኝ ከቤቴ። ወጣት ደምሶ ኃይሌ በሸገር ሲቲ ኮ የፈጭ አካባቢ መስቀለኛ መንገድ ላይ ባጃጅ እያሽከረከረ ባለበት ወቅት ተሳፋሪ ከጫነ ህዝብ ማመላለሻ አውቶቡስ ጋር በመጋጨቱ የትራፊክ አደጋን አስተናግዷል። በአደጋው አካሉ ላይ የስብራት ጉዳት የደረሰበት ሲሆን ለዚህ ሁሉ መነሻው ከፍጥነት ወሰን በላይ ማሽከርከር መሆኑን ይናገራል። የሆነ እንደ መስቀለኛ ነገር አለች፣ አስራ ስምንት ማለት ነው። እኔ ወደዚህ እየመጣ ነበር ባጃጅ እያቀሳቀስኩ መስቀለኛ ላይ ልክ በቃ የደም ሰው የቤተሰብ አባል ታምራት ተክሉ በበኩሉ አደጋው ከፈጠረው የጤና ቀውስ ባሻገር አድርሶት የነበረውን የንብረት ውድመትም እንዲህ ያስታውሳል። እኛ ተደውሎልን ነው ነው በቦታ አልነበርንም። እኛ ስንሄድ ያው ቅጥቅጥ እና ባጃጅ ነው መስቀለኛ ላይ ነው የታጋጩት። ስንሄድ እነሱም አልደረስንባችሁ፣ እነሱ እዛ ሆስፒታል ሄደዋል። ከዛ ያው እንግዲህ ማን ማን አይታወቅም። ጥፋተኛው የሁለቱም ላይ ነው ተገናኙት መስቀለኛ ላይ። ባጃዩ ደግሞ ያው እንግዲህ ከታታጋ ነው፣ ከጥቅም ውጭ ነው ነው የተሽከርካሪዎች ቴክኒካዊ ችግር፣ ፍጥነት፣ የሙያ ብቃት ማነስና ለእግረኛ ቅድሚያ ለመስጠት በአሽከርካሪዎች ላይ ከሚነሱ የሥነ ምግባር ጉድለቶች መካከል በቀዳሚነት የሚጠቀሱ ናቸው። እነዚህ ጉድለቶች ታዲያ ውድ የሆነውን የሰው ህይወት ከማጥፋት አልፎ ለንብረት ውድመት ምክንያት የሆኑ የትራፊክ አደጋዎች እንዲከሰቱ ያደርጋሉ። በመሆኑም አሽከርካሪዎች ሁሌም ቢሆን ጥንቃቄ ሊለያቸው እንደማይገባ የችግሩ ተጋላጭ የሆኑት የትራፊክ አደጋ ተጎጂዎች ይመክራሉ። ሁሉም ቦታ አለ ጊራ ቀሽ ነገር አለ

መሄድ ያስፈልጋል። በተለያዩ ጊዜያት እየደረሱ የሚገኙ አሰቃቂ የትራፊክ አደጋዎችን ለመቀነስ አሽከርካሪዎች አልኮል ጠጥተው ከማሽከርከር እንዲቆጠቡና ጥንቃቄ እንዲያደርጉም ተጠይቋል። የፍጥነት መቀነሻ መንገድ ዝርጋታና የቁጥጥርና ክትትል ስራም ተጠናክሮ ቢቀጥል ችግሩን ለመቀነስ ያግዛልና እዚህ ላይ መስራት እንደሚገባም መልእክት ተላልፏል።